ኢራን አበቃላት፣ የሚሰማው እውነት ከሆነ እጅግ ከባድ ነው። ሰሞንኛው የእስራኤል ጥቃት ለ30 ዓመታት ከተደረገ መጠነ ሰፊ ዝግጅት በኋላ የተፈጸመ መሆኑ የሚታወቅ ነው። ይሁንና ግን ኢራን ጥቃቱን በተለያየ መንገድ ተቋቁማ በሚሳኤሎችና በሰው አልባ አውሮፕላኖች የመልስ ምት ለመስጠት መቻሏም በራሱ ያላትን ጥንካሬ እንደሚያሳይ ምዕራብያኑ ተንታኞች ጭምር ያመኑበት ጉዳይ ነው። ነገር ግን እስራኤል ጥቃት ስትፈጽም የኢራን አብዮታዊ ዘብ አመራሮች ኢላማ ማድረጓ፣ አሁን ላይም በቴህራን ዘንድ ከባድ ሁኔታ እየፈጠረ መሆኑን ዘገቦች እያመላከቱ ናቸው። በእርግጥ ሁኔታው ሊያሳድረው የሚችለው ተጽዕኖ በቀጣይ የሚታይ ቢሆንም በአረብ ሀገራት ካሉ መገናኛ ብዙሃን እየወጡ ባሉ መረጃዎች መሠረት የተረመስና የፍርሃት መንፈስ በአብዮታዊ ዘብ የታችኛው እርከል ላይ እየታየ ነው ተብሏል። በማኅበራዊ ትስስር ገጾች ላይ የተለቀቀ አንድ ተንቀሳቃሽ ምስል የተወሰኑ የአብዮታዊ ዘብ አባላት ወታደራዊ ጦር መሳሪያዎችን ባሉበት እየጣሉ የመሸሽ ተግባራት መፈጸማቸውን አሳይቷል። እንደ ዘገባ ምንጮቹ መረጃ መሠረት ከሆነም በከፍተኛ አመራሮች ሞት የተነሳ በኢራን ወታደራዊ ኃይል ውስጥ ያለመረጋጋትና የተስፋ መቁረጥ አስማሚዎች እየተስተዋሉ ነው ተብሏል። ከወቅታዊ ጉዳይ ጋር በተያዘም በኢራኑ መንፈሳዊ መሪ አያቶላ አሊ ካሜኒ በኩል ጫናው በርክቶም እንደሚታይም ለማወቅ ችለናል። እስራኤል በተለያየ መንገድ እስከዚህ ሰዓት ድረስ ባይሳካላትም ዋነኛ ኢላማዋም መንፈሳዊ መሪው ከመሆናቸው አንጻር ካሜኒም ከፍተኛ ጥንቃቄ እያደረጉ መሆናቸውን ዘገቦች ጨምረው ተናግረዋል። በዶናልድ ትራምፕ ውሳኔ ከጥቃት እንደተረፉ ጭምር የተነገረላቸው መንፈሳዊ መሪው የሆነ አይነት ነገር ቢደርስባቸው ነገሮች ከቁጥጥር ውጭ የመሆን እድላቸውም የሰፋ መሆኑን ነገሩን ለሰሚው ሁሉ አስጨናቂ ያደርገዋል። ውድ የአሪፍ ሚዲያ ቤተሰቦች አለምን ሰ ቀዞ በያዘው የእስራኤልና ኢራን የጥቃት ምልልስ ዙሪያም አዳዲስ መረጃዎችን ይዘን ተገኝተናል። ላይክና ሰብስክራይብ እያደረጋችሁ አብራችሁን እንድትዘልቁ ጋበዝን። ሰናይ ቆይታ። እስራኤል የሰሞነኛው ጥቃት የኢራን የኒውክሌር ጣቢያዎችን ለማውደም ያቀደ መሆኑን ብትናገርም ብቻዋን ነገሩን ማሳካት የከበዳት ሆኗል። አይሁዳዊቱ ሀገር የኒኩለር ጦር መሳሪያዎችን ካልተጠቀመች በቀር ወሳኝ ግብዓቶች አሉበትን በምድር ጥልቀት የሚገኙ ስፍራዎችን መምታት እንደማትችል ገልጿል። በተለይም እስራኤል በተራራ ስር የሚገኘውን ፎርዶ የሚሰኘውን የኒኩለር ጣቢያ በመምታት ከባድና ዘላቂ ጉዳት ለማድረስ መሬት ሰርስሮ የሚገባ ፈንጂን ከአሜሪካ ማግኘት ይገባታል። የአሜሪካ ፈንጂ ወይም ከርቀት ጥቃት ጋር መፈጸም የሚያስችሉ የዋ የዋሽንግተን ቦምብ ጣይ አውሮፕላኖች እገዛ በሌለበት የኢራን የኒውክሌር መሰረተ ልማቶችን በጥልቀት መምታት እንደማይቻል ተንታኞች እየተናገሩ ናቸው። በዚህ ጉዳይ ዙሪያ እስራኤል የሁነኛ ወዳጇን እገዛ እንደምትሻም ለትራምፕ አስተዳደር ማስተወቋን ዘገባዎች ጠቁመዋል። ይሁንና ግን ዋሽንግተን የኢራን ሚሳይሎችን መጥቶ ከመጣል ባለፈም በሌሎች ጉዳዮች ላይ የመሳተፍ ፍላጎት እንደሌላት እየተናገረች ነው። ኢራኖቹም በአንጻሩ ከዚህ ጊዜ በተሻለ ኒውክሌርን በእጃቸው ማስገባት ግድ የሚላቸው ወቅት እንደሌለ ተረድተውም የኒውክሌር ጣቢያዎቹን ለመጠበቅ ከፍተኛ ትግል እንደሚያደርጉ ተገምጡ። ምንም እንኳን ቴራን በሰሞነኛው ጥቃት የተነሳ በተወሰነ ደረጃ ወደ ኋላ ብትመለስም እንኳን ከዚህ በኋላም አቶሚክ ቦምቡን የመገንባት ሂደት ታቆማለች ተብሎ አይገመትም። ይህ በእንዲህ እንዳለ በመጀመሪያ ደረጃ የትንተና ውጤቶች መሠረት የኢራን የኒውክለር ጣቢያዎች ከባድ ጉዳት ደርሶባቸዋል የሚለው ነገር አሳማኝ እንዳልሆነ ተንታኞች ይናገራሉ። ጥቃቱ የኢራን የኒውክሌር መርሃ ግብርን በጊዜነት ከማስቆም ውጪም በዘላቂነት ውጤት የማስገኘት አቅም እንደማይኖረው ምዕራባያኑ ዲፕሎማቶች ጭምር የሚያምኑበት ነው። በእስራኤል ኢላማ ከተደረጉት የኒውክሌር ጣቢያዎች መካከል የመጀመሪያው ናንታዝ የሚሰኘው ነው። ስፍራው የቴህራን ቀዳሚ የዩራኒየም ማብለያ ሲሆን በወቅታዊ ጥቃት የጥናትና የልማት ማዕከሉ መመታቱን ተነግሯል። የኢራን የዩራኒየም ተቀጣጣይ ቁስ ማምረቻ ስፍራ የእሳተ ነበልባል የታየበት ሲሆን በሳተላይት ሚኒስትሮች መሰረት ሰፊ ጥቁር ጉድጓድ እንዳጋጠመውም ተሰምቷል። በጥቃቱ መደበኛና የአደጋ ጊዜ የኃይል አቅርቦት የሚሰጡ የመጠባበቂያ የተርባይን ጄኔሬተሮችና የኤሌክትሪክ ንዑስ ጣቢያዎች መመታታቸውን ለማወቅ ተችሏል። በሳተላይት ምስሎች ላይም ጭስና አቧራ ከስፍራው ሲወጣ እንደነበረም ዘገባዎች አመላክተዋል። ይሁንና ግን እነዚህ ስፍራዎች ከመሬት በላይ የሚገኙ በመሆናቸውም ለእስራኤል ሰራዊት የተሻለ የጥቃት ውጤታማነት ሰጥቶታል ተብሎ ይታሰባል። ሆኖም በጥቃቱ ምድር ለምድር ያሉ የኒኩሌር ማብለያዎች ስፍራቸው ስለመመታታቸው የተገኘ ተጨባጭ መረጃ ወይም ጠቋሚ ነገር የለም። በስፍራው ላይ የኃይል መቋረጥ ማጋጠሙ በራሱ በምድር ስር እያሉ የተወሰኑ ማብለያዎችን ሊያወድምን እንደሚችል ግን የዓለም አቀፉ የአቶሚክ ኃይል ኤጀንሲ አስታውቋል። ከዛ በተጨማሪ በናንታንስ የኒኩሌር ማብለያ ጣቢያ የጭረርና የኬሚካል መበከል ጭምር ሊከሰት የሚችልበት እድል አለ በሚል ተቋሙ ማሳሰቢያ አውጥቷልም። አዳዲስ የሚወጡ መረጃዎች በጣም አስጨናቂ ናቸው። የኒውክሌር መሰረተ ልማቶች በሰው ልጅና በአካባቢ ላይም ከሚያደርሱ ተጽዕኖ አንጻር በየትኛውም ሁኔታ ውስጥ ጥቃት ሊፈጸምባቸው እንደማይገባም ደጋግሜ ተናግሬያለሁ ሲሉም የአቶሚክ ኃይል ኤጀንሲ ዋና ኃላፊም ራፍኤል ማሪያኖ ግሮሲ ተናግረዋል። ይህ በእንዲህ እንዳለ ከተከታታይ የእስራኤል ጥቃት በኋላም የኢራን ሌሎች የኒውክሌር ማብሊያ ስፍራዎች ማለትም ፎርዶ እና ኢስፋሃን የሚያሰጋ የጨረር ማፈትለክ እንደሌለባቸው ዘገባዎች አመላክተዋል። ኢራን ምንም እንኳን ወሳኝ የሚባሉ ስፍራዎች ቢመቱባትም የኒውክሌር አቅሟን ይዛ እንዳለች ተንታኞች እየተናገሩ ናቸው። በአጠቃላይም ጥቃቱ ከተጀመረ አንስቶ በትንሹ አርባ ያህል የኢራን የአየር መከላከያ ስርዓቶች ኢላማ መሆናቸውን ለማወቅ ተችሏል። ይህ በእንዲህ እንዳለም ለኢራን ጥቃቱ ትልቅ ጉዳት ተደርጎ ሊጠቀስ የሚችለው ጉምቱ የኒኩለር ተመራማሪዎቿን ማጣቷ እንደሆነ የሚናገሩ አሉ። በሌላ በኩል ግን በሀሳቡ የማይስማሙ ወገኖች የኢራን የኒኩለር መርሃ ግብር በጣም የተደላደለና ተቋማዊ ቅርጽ ያለው ከመሆኑ አንጻር ቴህራን አነሰን በዛም ባለሙያዎቹን ልትተካቸው እንደምትችል እየተናገሩ ናቸው። ይሁንና ግን ቴህራን ነገሮችን ዳግም አደራጅታና አስተባብራ የያዘችውን እቅድ ወደፊት ለማስኬድ ትልቅ ትጋት የሚያስፈልጋት ይሆናል። በተያያዘ ሌላ መረጃ የእስራኤል ጀቶች በአርብ ቱ ጥቃት ከወታደራዊ አመራሮች ግድያ ባሻገር ከሁሉም በፊት የኢራን የአየር መከላከያ ስርዓቶችን ራዳሮችንና ሚሳኤሎችን ዒላማ እንዳደረጉ የሚታወቅ ነው። በአይሁዳዊቷ ሀገር ወታደራዊ አመራሮች እምነት የአየር ብልጫውን መያዝ መቻል የሁሉም ነገር መደምደሚያ እንደሚሆን ቀድሞ የታቀደ ነበረም። በዋናነት ከዘመኑ ቦምብ ጣይ አውሮፕላኖች በኩል የተፈጸመው የአርብ ንጋቱ የቀዶ ጥገና ግዳጅ ከኢራን እጅ የአየር የበላይነትና ነፃነቱን ነጥቆ ለመቆጣጠር የተካሄደ ነበር። በሳተላይት ምስሎች ላይ የተደረጉ ምልከታዎች ያረጋገጡት ሁነት ኢላማ የተደረጉ ስፍሮች በሙሉም ከአየር የበላይነት ጋር በተያዘ የተመረጡ ነበሩ። ከዛ ጎን ለጎን በዋነኛ የኢራን ከተሞች ውስጥ ቁልፍ ወታደራዊ ንብረቶችና የኢራን የኒኩሌር ጣቢያዎችን ኢላማ ለማድረግ ሙከራ ተደርጓል። በዋሽንግተን የሚገኙ ተንታኞች ባደረጉት ምልከታ መሠረት እስራኤል በዋናነት በምዕራብ ኢራን በኩል ያለውን የአየር መከላከያ አጥሮች ለመደርመስ ያለ መጥቃት ስትፈጸም ቆይታል። ይህ የአየር መከላከያ ስራት መሰበር ለይሁዳዊቱ ሀገር ትልቅ እድል የሚሰጣት መሆኑ ደግሞም ነገሩን በትኩረት መመልከትን አስገዳጅ አደርገዋል። የምዕራቡ ድንበር መከፈት በእርግጥም የእስራኤል ጀቶች በቀላሉ ወደ ኢራን አየር ክልል እየተመላለሱ ተከታታይ ድብደባዎችን እንዲፈጽሙ መንገድ እንደጠረገላቸው ይታመናል። የአይነቱ የአየር ላይ የበላይነት በዩክሬኑ የሶስት ዓመታት ጦርነት ሩሲያ እንኳን አሳካት ያልቻለችው መሆኑን ዘገባዎች አመላክቷል። ባሳለፍነው ቅዳሜ ኔታንያሆም ወደ ቴሄራን ዘልቀን የምንገባበት መንገድ አበጅተናል፣ በጣም በቀረቡ የእስራኤል አውሮፕላኖች የእስራኤል አየር ኃይል በቴሄራን ሰማይ ላይ ይታያሉ ሲሉም የተናገሩት በዋዛ አልነበረም። ኢራን ሌላኛው ተጠቃሽ ክፍተት ከአየር ጥቃት መከላከያ መሰረተ ልማቶች ውድመት ባሻገር ከፍተኛ ወታደራዊ አዛዦቿን ማጣቷ የፈጠረው የመዋቅር መላላት ነው። እስራኤል በዛ መንገድ የኢራንን አቅም ማዳከም ባትችል ኖሮም ሊደርስባት የሚችለው አጸፋም ከዚህም የከበደ እንደሚሆን ግልጽ ይሆናል። የአይሁዳዊቷ ሀገር ጦር ሰራዊት በምዕራብ ድንበር በኩል ጥቃቱ የቴህራን የባለስቲክስ ሚሳኤሎች ማከማቻ ጭምር ዋነኛ ኢላማው ማድረጉንም ለማወቅ ተችሏል። በተራራ ስር በጥልቀት ተቀብሮ በሚገኘው የፎርዶን የኒኩሌር ጣቢያ ዙሪያ የሚገኝ የአየር መከላከያ ስርዓትን ኢላማ ለማድረግ መሞከሩንም ዘገባዎች ጠቁመዋል። ባሳለፍነው ጥቅምት በነበረው ጥቃት ጉዳት የደረሰባቸውን የኢራን ሚሳኤል ማምረቻዎችና የአየር መከላከያ ስርዓት ጭምር ዳግም የጥቃት በትር አርፎባቸዋል ተብሏል። እስራኤል በመጀመሪያ ዙር ጥቃት 15 ስፍራዎችናም 200 ያህል ኢላማዎችን መምታቷን ለማወቅ ተችሏል። ይህ በእንዲህ እንዳለ በእስራኤል ባለሥልጣናት እምነት የፎርዶ የኒኩሌር ጣቢያ ሥራ መቀጠል ኢራንን የማስቆም ጥረትን አዳጋች አድርገዋል ተብሎ መታመኑን ዘገባዎች አመላክተዋል። ትራምፕ በወቅታዊ ጉዳይም ከኔታንያሆ ጋር በተነጋገሩበት ወቅትም አስፈላጊ ከሆነ አሜሪካ እገዛ ልታደርግልንና የኒኩሌር ጣቢያው ሊመታ እንደሚችል እንደነገሯቸውም አንድ የአሜሪካ ባለሥልጣን ለአክሲዮስ ውስጥ ተናግረዋል። በሌላ በኩል አሜሪካ ድጋፍ ልታደርግ ትችላለች የሚለውን መረጃም ዋይት ሀውስ ዘየት ብሎ አስተባብሏል። አንድ ሌላ የአሜሪካ ባለስልጣን በበኩላቸውም እስራኤል ድጋፍ መጠየቋን አረጋግጠው ነገር ግን ትራምፕ ጥያቄውን ከግምት እንዳልከተቱት ገልጸዋል። ተወደዳችሁ የአሪፍ ሚዲያ ቤተሰቦች፣ ለሰዓቱ ያዘጋጀነው የዓለም አቀፍ ጥንቅር መረጃችን የተከታተላችሁትን ይመስል ነበር። ቻናላችንን ላይክ፣ ሸር እንዲሁም ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጋብዝን። ሰላም።